አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለሁለት ሰዓታት ብተኛ ነው ቀሪውን አለቅስበታለሁ። ለምንድ ነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጨረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት ይቀድማል። ሰው ሁኑ። ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ ያልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብ ጠብቁት በማለት አዟል የሚለው ንግግራቸው ሲዘዋወር ነበር። በሁሉ ዘንድ የሚወደዱት ታላቁ አባት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በትላንትና ዕለት አርፈዋል። የሀጂ ሙፍቲ የሞት ዜና በርካቶችን አዘን ላይ የጣለ ማህበራዊ ሚዲያውን የተቆጣጠረ ሲሆን መሪዎችና ታዋቂ ሰዎችም የሀዘን መልእክት አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በማረፋቸው አዘን ተሰምቶኛል ብለዋል። ጠቅላይ ሚኒስትሩ ሀጂ ዑመር በአመራሩ ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ እውቅና እንዲኖረ ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን ለቤተሰቦቻቸውና ለመላዊ ኢትዮጵያ ሙስሊሞች መጽናናትን እመኛለው በማለት በማህበራዊ ሚዲያቸው ላይ መልእክት አስተላልፈዋል። ዜና ለእስልምና እምነት ተከታዮችና ለመላዊ ኢትዮጵያውያን መጽናናትን ይመኛል። በአለባበሳቸው አፈንግጠዋል የተባሉ 13 ሴቶች በገንዘብ ተቀጡ። የዲማ ወረዳ ሴቶችና ማህበራዊ ጉዳይ ጽህፈት ቤት እንዳስታወቀው ከማህበረሰቡ ያለባበስ ልማድ ጋር የማይሄድ ልብስ ለብሰው የመዝናኛ ቦታ ላይ የተገኙ 13 ሴቶች በገንዘብ ተቀጥተዋል። የዲማ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በሰጠው መግለጫ ጥቅምት ሰባት እርምጃው የተወሰደው ከአካባቢ ፖሊስ ጋር በመተባበር ሲሆን፣ ሴቶችም ለጊዜው በቁጥጥር ስር ውለው ነበር። የጽህፈት ቤቱ ኃላፊ ወይዘሮ ኒካ አኳይ እንደገለጹት ሴቶች በቅርቡ ምሽት አራት ሰዓት ገደማ በዲማ ከተማ ውስጥ ባለው የመዝናኛ ቦታ ሲገኙ በአለባበሳቸው ምክንያት የርምት እርምጃ ተወስዷል። በዚህም እያንዳንዳቸው አምስት ሺ ብር ተቀጥተዋል ተብሏል። ጽህፈት ቤቱ ከፖሊስ ጋር በመሆን የጀመሩትን የማጣራትና የማስፈጸም ስራ አጠናክረው እንደሚቀጥሉም አስታውቋል። መንግስት መኖሪያ ቤት እንዲሰራ ተጠየቀም። በመኖሪያ ቤት ጉዳይ በርካታ ዜጎች መፍትሄ እንዲሰጥ ሲጠይቁ መደመጥ ከጀመረ ሰነባብቷል። አብቷል የኮንዶሚኒየም ተመዝጋቢዎችም ተደጋጋሚ ጥያቄ አቅርበዋል። በማህበራዊ ሚዲያ ላይ ስለ መኖሪያ ቤት ግንባታ ሲዘዋወር ያገኘነው ጽሁፍም እንደሚከተለው ይቀርባል። አዲስ የኮሪደር ልማት ፕሮጀክት አይኖርም የሚለውን መረጃ ልክ እንደ ምስራች ሰምቸዋለሁ። የከተማዋን ማማር ጠልቼው አይደለም፣ ወይም ደግሞ የጎዳናው መስፋት አናዶኝም አይደለም። በባዶ ወድ ማድነቅ ፈተና ነው። የኑሮ ውድነቱ አልተቻለም። የሁሉም ነገር ዋጋ እንደ አቦ ሸማኔ የፈረጠጠም። በዚህ ስቃይ ውስጥ ያለ ሰው የከተማን ውበት በምን አቅሙ ያጣጥማል? እስካሁን የተሰራው ጥሩ ነው። እሱን አጣጥመን እያደነቅን መቀነታችንን ታጥቀን ሰንብት። መንግስትም እስከዛ ቤት ይስራም። የቤት ክራይ ነገርና ላ ያዞራል። በዚያ ላይ ጠዋት ማታ መንግስት ለመንግስት ሰራተኛው እያለ ይነግረናል። ከኢትዮጵያ ህዝብ ስንቱ ነው የመንግስት ሰራተኛ? እንደ ሀገር ስራ አጡ በበዛበት ምድር በሚሊዮን መቆጠብን መምከር ያሳዝናል። የኑሮ ውድነቱና የዋጋ ግሽበቱም ሰበብ የመኖሪያ ቤት ችግር ነው። የቤት ጦት ለከፋ ችግር የዳረገው ዜጋ በልቶ ማደር የሎተሪ ያህል ሆኖበታል። በአናቱ በደሳሳ ጎጆ የተሰበሰበው በኮሪደር ልማት ሲበተን በቂ ቤት በሌላት ከተማ የተከራይ ቁጥር አኑሮ አረፈ። መንግስት ፊቱን ወደ መኖሪያ ቤት ልማት ከመለሰ ብዙ ችግር መቅረፍ ይቻላል። እስካሁን በተሰሩት ፕሮጀክቶች ከመዘን ነው የብልጽግና መንግስት ቤት ሰርቶ መጨረስ ወይም ሰፋፊ የመኖሪያ መንደሮች መስራት ጊዜ አይወስድበትም። አሁን አንድ ሰው ሰርቶ ያገኘውን ተበድሮ እየሞላ ለቤት ክራይ የሚከፍልበት ዘመን ላይ ደርሰናል። የቤት ክራይ የዋጋ የመኖሪያ ቤት ችግር የአዲስ አበባ ብቻ አይደለም። ባህር ዳርም ሆነ አዋሳ፣ ጎንደርም ሆነ ጅማ፣ ድሬም ሆነ አዳማ ያው ነው። ዜጎች የዚህ የዚህማ ዋና ከተማ ላይ ገብተን እንፋጠጥ ብለው ወደ አዲስ አበባ ይፈልሳሉ። እንደ ሀገር የመኖሪያ ቤት ችግር መቅረፍ ብዙ ጉዳይ ማቅለል ነው። ከተማ አስተዳደሩ በዚህ ክረምት የተለያዩ ባለድርሻ አካላትን በማሳተፍ 2500 ቤቶች ግንባታ አጠናቆ ለአቅመ ደካሞችና ለሀገር ባለወታ ዜጎች መስጠቱን ሰምተናል። ያንም ማስፋትና ማብዛት ነው። የምመራው ህዝብ ቤት አልባ ዜጋ ነው ብሎ መቆጨት ችግሩን ይቀይረዋል። ቤት ዋጋ እየተመኑ አመት ሰፍረው ማስወጣት ክልክል ነው እያሉ የተከራይ ስቃይ መቀነስ አይቻልም። ከዚያ ይልቅ ሰሞኑን እንደሚመረቁ ሲል ማ ቤቶች አዲስ አበባ እንደሰራቻቸው ቲያትር ቤቶች፣ እንደ መናፈሻዎቹ፣ እንደ ሸገር ጎዳናዎች ቤት መስራት ታሪክ መስራት ነው። ብልጽግና እስካሁን የኢህአዴግን ቤት ቀለም እየቀባ ቁልፍ እያደለ ቆጣሪ እያስገባ የልማት ተነሺ እየመራበት ቆይቷል። ያም ቤት አልቋል። ቤት መስራት አይችልም እንዳንል በቤቶች ኮርፖሬሽን በኩል ያሳየ ምልክት ብቻውን በቂ ነው። እናም መወሰን ብቻ ዋና ጉዳይ ይመስለኛል። የአዲስ አበባ ምክር ቤት 2018 ቤት የመገንባት ዘመን ነው ብሏል። ያደርግልን። የማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትር ቢሮ ተዛወረ። የጠቅላይ ሚኒስትሩ ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆነው የግብርና ግብአት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን አስታውቋል። ጽፈት ቤቱ የማዳበሪያ ቅሌቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙን ተሰምቷል። በዚህ አዲስና የተጠናከረ አመራር የጠቅላይ ሚኒስትሩ ጽህፈት ቤት የአገሪቱ ዋነኛ የግብርና ግባት አቅራቢ የሆነውን የኢትዮጵያ የግብርና ስራዎች ኮርፖሬሽን ስራዎችን በበላይነት ይመራል። ይህን ተከትሎ የኢትዮጵያ ግብርና ስራዎች ኮርፖሬሽንና የኢትዮጵያ ባህር ትራንስፖርት ሎጂስቲክስ አገልግሎት ከፍተኛ ስራ አስፈጻሚዎች እንዲሁም የቦርድ ሰብሳቢዎች ሙሉ ለሙሉ ተቀይረዋል ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ የግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስትር የነበረ ሲሆን ሌሎች ማለትም የገንዘብ ሚኒስትር የኢትዮጵያ ብሔራዊ ባንክ የኢትዮጵያ ንግድ ባንክና ኢባትሎም የመሳሰሉ ቁልፍ ባለድርሻ አካላት አባላት ነበሩ ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦች ጅቡቲ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸው ኃላፊ ቦርዱን በቀጥታ እንዲመሩ ሾመዋል አዲሱ መዋቅር የጠቅላይ ሚኒስተር ጽፈት ቤት ኃላፊ እና የካቢኔ ጉዳዮች ሚኒስተር የሆኑት ወይዘሮ ዓለም ፀሐይ ጳውሎስ የኢትዮጵያ ግብርና ስራዎች ኮርፖሬሽን የዳይሬክተሮች ቦርድ ሰብሳቢ መሆናቸውን ለመረዳት ተችሏል። እስራኤል በጋዛ አውቶቡስ ላይ በፈጸመችው ጥቃት 11 ሰዎች ተገደሉ። በሰሜን ጋዛ ከእስራኤል ታንክ በተተኮሰ ጥይት በአንድ አውቶቡስ ተሳፍረው የነበሩ 11 የአንድ ቤተሰብ አባላት መገደላቸውን በሐማስ የሚመራው የሲቪል መከላከያ አስታውቋል። የአቡ ሻባን ቤተሰብ አባላት ናቸው የተባሉት ሟቾች አርብ ምሽት ላይ በጋዛ ከተማ ዘይቱን ሰፈር የሚገኝ ቤታቸውን ለማየት እየሄዱ ነበር ተብሏል። ይህ ከስምንት ቀናት በፊት የተኩስ አቁም ስምምነት ከተጀመረ ወዲህ በጋዛ በእስራኤል ጦር የተፈጸመ እጅግ አስከፊ ክስተት ነው። የእስራኤል ጦር ወታደሮች በጋዛ የእስራኤል ጦር የሚገኙ የሚገኝበትና ቢጫ መስመር በሚል የተከለለውን አካባቢ ያለፈ አጠራጣሪ መኪና ላይ መተኮሳቸውን ገልጿል። በመጀመሪያው የተኩስ አቁም ስምምነት መሰረት የእስራኤል ወታደሮች ከግማሽ በላይ በሚሆነው የጋዛ ሰርጥ እንደተቆጣጠሩ ይቆያሉ። የሲቪል መከላከያ ቃል አቀባይ መሐመድ ባሳል ለኤኤፍፒ የዜና ወኪል እንደተናገሩት ግለሰቦቹ የተገደሉት በአካባቢው የሚገኘውን ቤታቸውን ለማየት ሲሞክሩ ነው። ከሟቾቹ መካከል ሴቶችና ሕጻናት እንደሚገኙበት የሲቪል መከላከያው አስታውቋል። የእስራኤል መከላከያ ለአርብ ዕለት አጠራጣሪ መኪና የእስራኤል ወታደሮች የሚንቀሳቀሱበት በሰሜን ጋዛ ስርጥ ቢጫ መስመር አቋርጦ እየቀረበ እንደነበር ተለይቷል፣ በማለት በተሽከርካሪው ላይ የማስጠንቀቂያ ጥይቶችን መተኮሱን ተናግሯል። ተሽከርካሪው ወደ ወታደሮቹ ተጨባጭ ስጋት በሚፈጠር መልኩ መጠጋቱን በመቀጠሉና በተደረሰው መግባባት መሰረት ወታደሮች ጥቃቱን ለማስወገድ ተኩስ ከፍተዋል ብለዋል። ሐማስ ቤተሰቡ ያለ ምክንያት ኢላማ እንደተደረገ ተናግሯል። የእስራኤል መከላከያ የፍልስጤማውያን በጋዛ በቁጥጥር ስር ባሉ አካባቢዎች እንዳይገቡ አስጠንቅቋል። የኢንተርኔት አገልግሎት ውስን በሆኑ ብዙ ፍልስጤማውያን የእስራኤል ወታደሮች ያሉበትና ቢጫ መስመር የተባለው የቱ እንደሆነ አያውቁም። ይህ መስመር በመሬት ላይ ባለመከለሉ አውቶቡሱ የቱ ጋር መስመሩን እንዳቋረጠ ግልጽ አይደለም። ቢቢሲ አደጋው የተፈጸመበትን ስፍራ የሚያመለክት ኮኦርዲኔትስ እንዲሰጠው የእስራኤል ጦርን ጠይቋል። የእስራኤል መከላከያ ሚኒስቴር እስራኤል ካዝ አርብ ዕለት ሰራዊቱ የ በመስመሩን ቦታ የሚጠቁሙ የሚታዩ ምልክቶች እንደሚያስቀምጥ ተናግረዋል። በዩናይትድ ስቴትስ አደራዳሪነት በተደረሰው የተኩስ አቁም ስምምነት መሠረት እስራኤል 250 ፍልስጤማውያን እስረኞችንና 1718 ከጋዛ በመውሰድ ያጉረቻቸውን ሰዎች ለቃለች። ሐማስ በበኩሉ በህይወት ያሉ ሀያት አጋቾችን በሙሉ ለእስራኤል አስረክቧል። መስከረም 26 2016 ዓ ም ሐማስ በደቡብ እስራኤል በፈጸሙ ድንገተኛ ጥቃት 1200 ሰዎችን ሲገድል 251ዱን አግቶ ወስዷል። የእስራኤል ጦር ይህንን ተከትሎ በከፍተው መጠነ ሰፊ ወታደራዊ እርምጃ ቢያንስ 679